ፈጠራና ፍጥነት ለቡናችን ስኬት በሚል መሪ ቃል ሀገር አቀፍ የቡና ኤግዚቢሽንና እውቅና መርሃ ግብር በኢትዮጵያ ቡናና ሻይ ባለሥልጣን አዘጋጅነት በሳይንስ ሙዚየም ተካሂዷል። በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ አቶ ሰለሞን ላሌ የእውቅናና የቡና ኤግዚቢሽን ፕሮግራሙ በተለያዩ ዘርፎች የተሰማሩ ላኪዎች ልምድ የሚለዋወጡበት እንደሆነ ገልጸዋል። የእውቅናና የኤግዚቢሽን ፕሮግራም ብዙ አላማ ያለው ነው። አላማውም በዋናነት ኢትዮጵያ ሀገራችን የገጠር ወይም የግብርና ሽግግር ለማረጋገጥ ከፍተኛ ስራ እየተሰራ ነው ያለው። እንደሚታወቀው ግብርና የምግብና ስነ ምግብ ዋስትና ለማረጋገጥ ትልቅ ተልዕኮ ተሰጥቷል። ከዛ ውጪ ደግሞ በሀገር ውስጥና በውጭ ሀገር ገቢ የማረጋገጥ የውጭ ምንዛሪ የማረጋገጥ እና ገቢ የማስገባት ተልኮ ነው የተሰጠው። ከዚህ መካከል በዋናነት ቡናና ሻይ የቡና ልማቱን ለማካሄድ በማስኬድ እንዲሁም ደግሞ የውጭ ምንዛሪ በቡናና በሻይ ምርቶች እና በቅመማ ቅመም የውጭ ምንዛሪ ማስገኘት ተልኮ ወስዶ ትልቅ ስራ እየሰራ ነው የቆየው። እኛ እንደ ምክር ቤት ሂደቱን በየጊዜው የህዝቡን ተጠቃሚነት ለማረጋገጥ የክትትልና ቁጥጥር ስራ ስናደርግ እንዳየነው በርካታ ስራዎች እየተሰሩ ነው ያሉትና ኤግዚቢሽኑ ዋና ዓላማ እያንዳንዱ ላኪ በህብረት ስራ ደረጃ በዩኒየን ደረጃ እንደገና ደግሞ በባለሀብት የቡና አልሚና እንደገና ደግሞ ቡና ላኪዎች የየራሳቸውን ምርት የሚያሳዩበት ኤግዚቢሽን ነው ያለው። ይሄ ኤግዚቢሽን አንዱ ለአንዱ ተሞክሮ ሼር እንዲያደርግ ይረዳዋል ማለት ነው። ጥራት ያለውን ቡና በአንደኛ ደረጃ በሁለተኛ ደረጃ ለውጭ ገበያ ማቅረብ እንደቻሉ ቻሉ ጭምር በርካታ ቴክኖሎጂ መጠቀም ጭምር እንደጀመሩ ይህንንም የሚያሳዩበትና አንዱ ከአንዱ ተሞክሮ የሚቀያየርበት ለቀጣይም ደግሞ ልማቱን ለማሳደግ ኤክስፖርቱንም ለማሳደግ አንዱ ከአንዱ ትምህርት የሚወስድበትና ለሀገራችን ኢኮኖሚ ትልቅ አቅም የሚሆንበት ነው። የእውቅናውን ዓላማ በሚመለከትም የተለያዩ አምራቾችና ላኪዎች በጥራት እና በብዛት ምርት እንዲያዘጋጁ ትልቅ አቅም የሚፈጥር መሆኑን ተናግረዋል። በቀጣይ አሁን ከተገኘው ገቢ የተሻለ ለማግኘት ታቅዶ እየተሰራ መሆኑን ገልጸዋል። የእውቅናው ዋና ዓላማ ደግሞ እንደዚሁ እያንዳንዱ ባለሀብት ወይም ላኪዎች በየዓመቱ ግብ ይሰጣቸዋል። ወደ ውጭ የሚያቀርቡት የቡና መጠን በቶን እንደገና ደግሞ የውጭ ምንዛሪ በአመት ምን ያህል እንደሚያቀርቡ አቅደው ነው ከቡናና ሻይ ባለስልጣን ጋር ተወያይቶ ግብ ተፈራርመው ነው ወደ ስራ የሚገቡበትና ይሄ ትልቅ ቡና በመጠን ኤክስፖርት ለማድረግ በጣም ጠቅሟል ማለት ነው። ውድድርን ይፈጥራል። እርስ በርስ የመወዳደር ቡና በመጠን ከፍ አድርጎ በጥራት በብዛት እንዲያዘጋጁ አልሚዎች እንዲያለሙ እንደገና ደግሞ አዘጋጆችም በጥራት እንዲያዘጋጁ እንደገና የተዘጋጀውን ቡና ደግሞ ወደ ውጭ ለመላክ ለማቅረብ በመጠን በብዛት እንዲያቀርቡ ትልቅ የማበረታቻ አቅም ነው ወይም አቅም ነው የሚሆንላቸው ማለት ነው። በዚህ መሰረት ለአብነት ባነሳ፣ ባለፈው አመት የዚህ አይነት ኤግዚቢሽን እና የእውቅና ስርዓት ተዘጋጅቶ ክቡር ጠቅላይ ሚኒስትራችን ዶክተር አብይ ግቡን እንዲያሳድጉ አሳይመንት ሰጥተው ነበር። በ2017 ላይ የ2016ቱን አንድ ነጥብ አራት ቢሊየን በእጥፍ አሳድገን በዚህ አመት ሁለት ቢሊየን ዶላር ገቢ ማምጣት አለብን የሚል አሳይመንት በዚህ አይነት ኤግዚቢሽን እና የእውቅና መድረክ ላይ ሰጥተዋል። ከዚያም መነሻ ፉክክር ተፈጠረ። እያንዳንዱ ላኪዎች እያንዳንዱ አምራቾች በፉክክር አመረቱ። እንደገና ደግሞ በፉክክር በጥራት አዘጋጁ። ላኪዎችም እንደዚሁ በመጠን በጥራት አዘጋጅተው ፕሮሴስ የሚደረገውንም እንዳለ ጥሬ የሚላከውንም ቡና በጥራት አዘጋጅተው ልከዋል። ከዚህ የተነሳ በመጠን ከፍተኛ ለውጥ ነው የመጣው። በመጠን ብቻ አይደለም። በገቢም በገቢም ደረጃ በ2017 ሁለት ነጥብ ስድስት አምስት ቢሊየን ዶላር ነው ለሀገራችን የውጭ ምንዛሪ ገቢ ያስገኘው ማለት ነው። በገቢ ሁለት ነጥብ ስድስት አምስት የነበረው የውጭ ምንዛሪ ቢሊየን የነበረው የውጭ ምንዛሪ ወደ ሶስት ቢሊየን እንዲደርስ ለእያንዳንዱ ላኪዎች እቅድ ተሰጥቷቸዋል እቅድ እነሱም አቅደው ተስማምተው ወደ ሶስት ቢሊዮን ለማድረስ እቅድ ተይዘዋል። ይህንን እያንዳንዳቸው አቅደው አሁን ወደ ስራ የገቡበት ሁኔታ ነው ያለው። በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ላበረከተው አስተዋጽኦ የእውቅና ማረጋገጫ የተሰጠው ሲሆን የቋሚ ኮሚቴው ሰብሳቢ የተከበሩ አቶ ሰለሞን ላሌ ተቀብለዋል። በመድረኩ ለተለያዩ ቡናና ቅመማ ቅመም አምራቾች ላኪዎችና በቡና የወጪ ንግድ አስተዋጽኦ ላበረከቱ ተቋማት እውቅናና ሽልማት ተሰጥቷል።